የተከፈለ ውለታ። አሜሪካን ካንሳስ ሲቲ ነዋሪ የሆነችው ሳራ ዳርሊንግ ከሥሯ ወደ መኖሪያ ቦታ በማቅናት ላይ ሳለች አንድ በዕድሜ ጠና ያሉ አዛውንት ከመንገድ ዳር ቁጭ ብሎ ሲለምን ትመለከተዋለች። ሳራ ወደ አዛውንቱ በመጠጋት ቦርሷን ከፍታ የተወሰኑ ዶላሮችን ሰውየውን ከጎኑ ባስቀመጠው የፕላስቲክ ኩባያ ውስጥ አኑራ ጉዞዋን ትቀጥላለች። ሳራ ከምንጊዜውም በላይ በሕይወቷ ደስተኛ ነበረች። ከምትወደውና ከምታፈቅረው ጓደኛዋ ጋር በትዳር ለመጣመር የቀናት ዕድሜ ብቻ ቀርቷቸዋል። ለእሷ ከፍተኛ ክብርና ፍቅር ያለው ፍቅረኛዋ እጅግ ውድ የሆነ ዳይመንድ የቃል ኪዳን ቀለበት ገዝቶ በጉልበቱ ተንበርክኮ የታገቢኛለች ጥያቄ አቀረበላትና በደስታ እሺ ካለችው ጊዜ አንስቶ ሕይወቷ በሐሴት ተሞልቷል። ምሽት ላይ እንደተለመደው በስስት የምታየውን ዳያመንድ ቀለበት ስማ ለመተኛት ቦርሷን ከፈተችው። በድንጋጤ ደርቃ ቀረች። ቀለበቱ በቦታው አልነበረም። ቦርሷን የከፈተችው መንገድ ዳር ቁጭ ብሎ ለሚለምነው አዛውንት ገንዘብ ለመስጠት ብቻ እንደነበረ አስታውሳ የሰውየውን ገንዘብ መሰብሰቢያ ኩባያ ውስጥ ቀለበቱን አብረዋ ማኖሯን አስታወሰች። ለእጩኛዋ ስልክ በመደወል ሁኔታውን አጫወተችው። እጮኛዋም ሲከንፍ መጣ። ተያይዘው በልመና ወደሚተዳደረው ሽማግሌ ቦታ ሄዱ። ሰውየው በቦታው አልነበረም። በእርግጥ ውድ የሆነ ቀለበት አግኝቶ እንዴት ተመልሶ በቦታው ሊቀመጥ ይችላል? የእጮኛዋ ግምት ነበር። በቀጣዩ ቀንም በተመሳሳይ ከእጮኛዋ ጋር ሽማግሌው ተቀምጦ ወደሚለምንበት ቦታ ሄዱ። አሁንም ሰውየው አልነበረም። በቃ ሸጦት ወይም ጦስሽን ውሰድ። በቃ ሸጦት ይሆናል፣ ከእንግዲህ ርምሽና ውጪ ነበር የእጩኛዋ መልስ። በሶስተኛው ቀንም ሳራ ለእጩኛዋ ደውላ ወደ ሽማግሌው ቦታ እንዲሄዱ ጠየቀችው። እጩኛዋ በመገረም ስድስት ሺ ሊራ የሚያወጣ ቀለበት ችግረኛና በረንዳ የሚያደርሰው አግኝቶ ወይም እጁ ገብቶ አገኘዋለሁ ብለሽ እንዴት ታሰብ ያለሽ ነበር ያላት። ሳራም በቃ የዛሬም ብቻ እንየው ሰውየው ከሌለ ረሜን አወጣለሁ አለችው። እጮኛዋም የሳራን ፍላጎት ለማሟላት ተስማምቶ ጉዞአቸውን አቀኑ። ሽማግሌው በቦታው ተቀምጦ ሲለማ ያገኙት፣ ሳራ በደስታ ተዋጠች። አላወቅሽኝም ብሎ እንዳይሸመጥጠኝ የሚል ስጋት እንደዋጣት ወደ ሽማግሌው ተጠጋች። አባት ያስታውሱኛል በማለት ጠየቀችው። ሽማግሌው ቢል ሬይ ሃሪስ ይባላል፣ ቀና ብሎ ተመልክቷት አላወኩሽም ልጄ፣ ሲል መለሰላት። ሳራም ከሶስት ቀን በፊት ከቦርሳዬ ገንዘብ አውጥቼ ሳስቀምጥ ሌላ ዕቃ ቀብሬ አኑሬ ነበር፣ የጣት ቀለበት ነው። አሁን አባት ቤል ቀለበቱን ጠቅሎ ካስቀመጠበት ኪሱ በማውጣት አንድ ቀን እንደምትመለሽ አውቅ ነበር በማለት ከሰጣት በኋላ ቀለበቱን ያገኘሁት ዕለት ትክክለኛ ወይም አርቴፊሻል ቀለበት መሆኑን ለማወቅ ወደ ጌጣጌጥ ሱቅ ወስጄው ነበር እነሱም ትክክለኛ መሆኑን ነግረውኝ 4000 ዶላር ሊገዙኝ ጠይቀውኝ ነበር። በእርግጥ ኑሮውን በብረንዳ ለሚያሳልፍ በልመና ለሚተዳደር 4000 ዶላር ከፍተኛ ገንዘብ ነው። ነገር ግን እኔን ለመርዳት ብላ በስህተት ቀለበት የጣለችውን ሴት ንብረት መንካት አልፈለኩም። በመሆኑም በጥንቃቄ አኑሬው የአንቺን መምጣት ስጠባበቅ ነበር ሲል መለሰላት። ሳራ ዳርሊንግ ና ጮኛዋ የመልካሙን ቢል ሬይ ሃሪስን ታሪክ ከታች ቀለበቷን ሲሰጣት ከሚታየው ምስል ጋር በማያያዝ በሶሻል ሚዲያ ፌስቡክ አበቁት። ከታሪኩ ጎን ለጎን የእርዳታ ማሰባብሰቢያ ጎፈንድሜ አካውንት ከፈቱ። በቤልሬይ ሬይ ቀናት እጅጉን የተደሰቱ አያሌ ግለሰቦች የእርዳታ እጃቸውን የዘረጉ ጀምር። በአጭር ጊዜ ውስጥ 260ሺህ ዶላር ተሰበሰበለት። በአሁን ሰዓት ቢል ከበረንዳ አዳሪነት ወጥቶ የቤት ባለቤትም ሆነ፣ ተጨማሪም የመጦሪያ ገንዘብም አገኘ። መልካምነት መልሶ ይከፍልሃል። ይህ ነው። ምንጭ ከፌስቡክ ግድግዳ የተገኘ።